በስነ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ድርሳነ ቅዱስ ሩፋኤል በጥቅምት አስራ ሶስት የሚነበብ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አሜን። በጥቅምት አስራ ሶስት ቀን የሚነበብ የሊቀ መላእክት ቅዱስ ሩፋኤል የክብሩን ዜና እናገራለን ጸሎቱና በረከቱ ጸሎቱና በረከቱ ለዘላለም ከሁላችን ጋር ይሁን ለዘላለም አሜን። የተወደዳችሁ ወንድሞቻችን ሆይ ከገናናው ሊቀ መላእክት ቅዱስ ሩፋኤል ታምራት የተነሳ የከበረ ስሙ የሚያመሰግን ሁሉ የሚያገኙትን ጸጋ በአማላጅነቱን በዚህ ዓለም የሚያደርግላችሁን እንነግራችሁ ዘንድ እንወዳለን። ይህን የቁስጥንጥንያው ሊቀጳጳስ ቅዱስ ዮሐንስ አፈወርቅ የንጉሥ ቴዎዲዮስ ልጅ አኖሪዎስ አኖሪዮስ የእግዚአብሔር ወዳጅ የሆነ አባት ቴዎዲዮስዮስ ቴዎዶሲዮስ ና ወዳጁ ዲዮናስዮስ አስቀድሜ እንደተናገሩት ገንብ እየሰሩ የሚኖር ዶሽ ነበሩ። ይህንንም የምል ደነታቸውን አሳስብ ዘንድ አይደለም። ምስጋና ይግባና እግዚአብሔር በሊቀ መልአክ ቅዱስ ሩፋኤል ለሊቀ መላእክት ቅዱስ ሩፋኤል አማላጅነት ያደረገላቸውን የገልጥ ዘንድ ነው እንጂ እሊ ሁለቱ ቴዎዶስና ቴዎዶሲዮስን ቴዎዶሲዮስና ወዳጁ ዲዮናሲዮስ የግንብ ስራቸውን በጀመሩ ጊዜ ካሩ መጠሊያ በውስጡ ያርፉ ዘንድ ትንሽ ቀላ ሰሩ። በውስጡም ከሰማ ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ቀጥሎ ሶስተኛ የሆነ የታላቁ ክብር መልአክ የታላቁ ክብር መልአክ ቅዱስ ሩፋኤል ስል ስል ሳሉ በታላቁ ክብር በታላቁ ክብር ሊቀ መላ ቅዱስ ሩፋኤል ስር ስርም ምስጋና ወደሚገባው እግዚአብሔር ይማጸኑ ጀመር። ገናና የከበርክ ቅዱስ ሩፋኤል ወይ ኑሯችን ኑሯችን የተቃና ይሆን ዘንድ ከዚች ከዚህ ችግር ኑሮ አውጥቶ ከዚህ ጽኑ ድካም ሚያሳርፈን ዘንድ ወደ እግዚአብሔር እንድትማልድልን ለምናለን እያሉ ይማጸኑ ነበር። በታላቁ ሊቀ መላ ቅዱስ ሩፋኤል ስዕል ስርም ጠዋትና ማታ ዘውትር ወደ ልዑል እግዚአብሔር ሳያቋርጡ ይጸሉ ነበር። በቤታቸውም ውስጥ የሰሯትን ትንሽ ሰቀላ አስጌጧት። በቅዱስ ሩፋኤል ስል ያለ ቀለም በጭቃ ብቻ ሰርተዋታል ና ብዙ ሰዎች ይዘብቱባቸው ነበር። ሁለቱም ቴዎዶስዎስ ና ዲዮናስዎስ ከብዙ ድካም የተነሳ ካሩር ያልፉ ዘንድ ባሰቡባት በአንዲት ዕለት ተኝተው ይሰራሉ በጭቃ ግን በጭቃ ግንብ የሚሰሩ ባልንጀሮቻቸውም በዚያ ስፍራ ተከትለዋቸው መጡ። ከባልንጀሮቻቸውም አንዱም የታላቁ ክብር ሊቀ መላእክት ቅዱስ ሩፋኤልን ስል በጭቃ ተስላ ባየ ጊዜ ግንብ የሚሰራበት መዶሻውን አንስቶ በጭቃ ከተሳለች ከዚህ ስል የተነሳ ሊቀ መላእክት ቅዱስ ሩፋኤል ክስ ኃይልን ግለጽ ብሎ በመዘበት በጭቃ የተሳለችው የታላቁ ሊቀ መላእክት ቅዱስ ሩፋኤል ስል ክንፍ መታው። ያን ጊዜም እጁ ደረቀች፣ ግማሽ አካልም ሽባ ሆነ፣ እንደ በድንም ሆኖ ወደቀ። ከዚህም ሰው አወዳደቅ የተነሳም ቴዎዶሲዮስና ዲዮናስዮስም ከእንቅልፋቸው ነቁ። የወደቀውን ሰውም ሊያነሱት ፈለጉ። ነገር ግን ያ ሰው አካሉ የገዘፈ ስቃውም እጅግ ጸንቷልና አልቻሉም። የደረሰበትም አላወቁምና፣ ነገር ግን ከእነርሱ አንዱ ወደ ሊቀ መላእክት ቅዱስ ሩፋኤል ስል አይቶ አባቴ ቴዎዶሲዮስ ና አባት የቴዎዶሲዮስ ወይ የኢሳዊ ሊቀ መልአክ ቅዱስ ሩፋኤል ስል ላይ በንቀት እጁን የዘረጋ ይመስለኛል። ስለዚህም ታላቅ መቅሰፍ ደርሶበታልና እግዚአብሔር ስም በሚጠራበት ስፍራ በሚጠራበት ስፍራ ሙሉ በዚያ ታምራት ይገለጻልና አለ እርስ በርሳቸው ይህንን ሲነጋገሩ የዚያ ሰው ዘመዶች መጡ እንደ ሞተ ሰው ሆኖ አገኙት በጨርቅም ጠቅልለው እጅግ እየጩ ወደ ቤቱ ወሰዱት ሰይጣንም የሚፈውስ ብል ሀኪም ተመስለው በሽተኛው ዘመዶች መጣ ከእነርሱ ይልቅ በግንበኝነት እርሱ ይበልጣቸዋልና ወንድማችሁን ከነዚህ ግንበኞች ቴዎዶሲዮስ እና ዲዮናሲዮስ በቀር ሌላ በሽታ እኔ ልፈውሰው አልችልም። አሁንም የሚያደርጉት ማንም እንዳያይባቸው እርሱ ከሚያርፈበት ቤት ያኖሩት ሟርት አለ አለ አላቸው። የዚህ በሽተኛ ዘመዶችም ሐኪም ሰው መስሎ ከመጣው ሰይጣን ይህን በሰሙ ጊዜ ወደ ገዢው ሄደው ከሰሱ። ገዢውም ወደ እርሱ ያቀርቧቸው ዘንድ አዘዘ። ቴዎዶሲዮስና ዲዮናሲዮስም አምጥተው ከወይኒ ቤት ጣሏቸው። በወይኒ ቤቱ ሳሉም ድንገት እግዚአብሔር መልአክ በታላቅ ግርማ ተገጸ። ቴዎዶሲዮስና ዲዮናሲዮስ ሆይ እግዚአብሔር መንበር ፊት የምቆም በጭቃ ከሰራችሁት ግድግዳ ላይ ስዕልን የሳላችሁልኝ ቅዱስ ሩፋኤል እኔ እንደውንኩ አስተውሉ። ምንም ምን ክፉ ነገር አይደርስባችሁምና አትፍሩ፣ አትደንግጡ። በዘመናችሁ ሁሉ እኔ ከእናንተ ጋር ነኝ። ይህ እቡይ ሰው በእኔ ላይ የዘበተ በእጁ በያዛት መዶሻ ስሌን ሰብሯልና ና በዚህ ደዊ የመጣሁት እኔ ቅዱስ ሩፋኤል ነኝ። ስለ እርሱ የከሰሷችሁንም ሰዎች አትፍሯቸው። በዚህ ስል ምስላችሁ ባኖራችሁበት ስፍራ በስሜ ታላቅ ቤተ ክርስቲያን ይታነጻል። አማላጅነቴ በመታመን። አማላጅነትን በመታመን በጽኑ ተስፋም ከጭቃ በተሰራች በዚያች ግድግዳ ላይ ስዕሌን እንዳቆማችሁ እኔም ስለናንተ አምላኬ ኢየሱስ ክርስቶስን እለምነዋለሁ። በእግዚአብሔር ዘንድም ታላቅ ጸጋና ክብር በምድር ሁሉ በዛ ብልን ብልንም እሰጣችኋለሁ። ዘላለም ምስጋና ይግባውና በጌታ ኢየሱስ ክርስቶስ ፈቃድም ስሜ በላያችሁ ይከብራል አላቸው አርባ በጅ ተሰኞ መላእክት አለቃ ገናናው ቅዱስ ሩፋኤል ይህም በነገራቸው ጊዜ የወይኑ ቤት በር ተከፈተ። በታይማ አጸናያ ሊቀ መላእክት ቅዱስ ሩፋኤልም ኮይኒ ቤቱ ኮይኒ ቤቱ ቴዎዶሲዮስ እና ዲዮናሲዮስን አውጥቶ እየመራ ቀድሞ ወደሚያርፉበትና ስዕሉ ወዳለበት ስፍራ ወሰዳቸው። በዚያም ነቁ። ነገር ግን ያን ጊዜ ሊቀመላ ቅዱስ ሩፋኤልም ከነርሱ ተሰወረ። ሊሁለቱ የተወደዱ ወንድሞች መልአኩ ቅዱስ ሩፋኤል ልኮ ያዳናቸው እግዚአብሔርን እያመሰግኑ በማረፊያውም አደሩ። በነጋም ጊዜ እጅግ ታላቅ ደስታን አደረጉ። የታላቁ ሊቀ መላክ ቅዱስ ሩፋኤል አምላክ እግዚአብሔርን ማመስገንም አላቋረጡም። ስራቸውንም እንደ እንደቀድሞ ይሰሩ ዘንድ ጀመሩ። ነገር ግን እግዚአብሔር መንገድ ከሆነ በጎ ምግባር ከጾምና ከጸሎት አውጥቶ እንዲያረቅ እንዲያረቃቸው ክፉ የሚያጣላ የለውን ክፉ የሚያጣላ የለውን ጠባይም ፈርተዋልና የሚያዩትም ወደ ወደ ሌለበት አውራጃ በሌሊት እየሄዱ እስከ ምሽት ሲሰሩ ይውላሉ። ወደዚያች ማደሪያቸውም በሌሊት ተመልሰው መጥተው ያድራሉ። ከወራት በአንድ ሁለትም ከቤታቸው ተኝተው ሳሉ ቴዎድሮሲዮስ በእልሙ የሚደንቅ እልምና አየ። ነግቶ ከእንቅልፉ በነቁ ጊዜ ወንድም ሜዲዮናስዮስ ሆይ ዛሬ በዚህ ሌሊት የሚደንቀን ምን አይቼ እጅግ ደንቆኛል፣ አለው። ዲዮናስዮስም ወንድሜ ምን አየ እስኪ ንገረኝ፣ አለው። እርሱም ከብዙ ሰዎች ጋር በቤተ ክርስቲያን እንዳለና አካሉ ታላቅ እርግብ ከሰማይ መጣ፣ ከመክፈቻ ጋር የወርቅ ዘውድ ይዟል። የወርቁንም ዘውድ በእኔ ራስ ላይ አስቀመጠ ለአንተ መክፈቻውን ሲሰጣየው፣ አለው። ዲዮናስዮስም ወንድሜ ወይ ይወ የእግዚአብሔር ቸርነት በላያችን እስኪ ገለጽ ድረስ በወዳጃችን በሊቀ መልአክ ቅዱስ ሩፋኤል አማለጅነት እጅግ ደስ የሚያሰኝ ነገር ለኛ እንደተዘጋጀ ዛሬ ራይ ሁነ ኛ ነው እኛ ግን በመከራ አብረን እንደኖርን በደስታም እንዲሁ አብረን እንኖራለን አለው እነርሱም እርስ በርሳቸው ሲነጋገሩ የታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤል ቅዱስ ስዕሉን የፋቀሽ ያበሽተኛ ሰው ሞተ ዘመዶቹን ወደ ንጉሱ ሄደው ወንድማችንን ስለገደሉ ግንበኞቹን ቴዎዶሲዮስ እና ዲዮናስዮስን እንግዳ ገድለ ተበቀለን እያሉ ጮህ። ንጉሱም ቴዎዶሲዮስ እና ዲዮናስዮስን ይዘው ይዘ ይገድሏቸው ዘንድ አዘዘ። ይህ ንጉሱ መልእክተኞችም ወደ ቴዎዶሲዮስ እና ዲዮናስዮስ ሄደው ያዟቸው። በጽኑ ቁጣም እየጎተቱ ይገድሏቸው ይገድሏቸው ዘንድ ሆነ። ለሚደጋጎች ቴዎዶሲዮስ እና ዲዮናስዮስንም ወደ ንጉሱ እየመጡ በወሰዳቸው ጊዜ ሁለቱም የሞተውን ሰው ወደ ንጉሱ አደባባይ ያመጡ ዘንድ የንጉስን ፈቃድ ለመኑ። ንጉሱም አዞ የሞተውን ሰው ንጉሱ ወዳለበት ቴዎዶሲዮስና ዲዮናሲስም ታስረው ወደ ቆምበት አደባባይ ያመጡት። ያን ጊዜም ቴዎዶሲዮስ እና ዲዮናሲዮስም በታላቅ ድምፅ ገናና ወዳጃችን ሊቀመላቅ ቅዱስ ሩፋኤል ወይ፣ የአዋን አባቶቻችን የአብርሃምና የይስቅ ያዕቆብ አምላክ ወይ፣ አምላክ የሆነ ፈጣሪ እግዚአብሔር ይህ ሞት አንስቶ የተገደለበትን እንረዳ ቅዱስ እግዚአብሔር ስሙ ይመሰገን ዘንድ ምረትን ታሰጠን ዘንድ ወደ አንተ እንማጽናለን እያሉ ጮሁ። ያን ጊዜም የመልአክ ቅዱስ ሩፋኤል ወደነርሱ ወደ እነርሱ መጥቶ የንጉሱ ወታደሮችን ለምን ይዛችሁ ትጎትቷችኋላችሁ? አላቸው። እነርሱም ነፍሰ ገዳዮች ናቸው አሉት። እርሱም ሰውየውን የገደሉት ሊዲዎች ናቸው ካላችሁስ ኑ ወደ ሞተው ሰው እንሂድ እሊህ ሰዎች እጃችሁን ቢጭኑባቸው ተነስቶ የገደለውን ይነግራቸዋል። እሊ ሁለቱ ሰዎች ግን ደጋጎች እንደሆኑ በደልም በደልም እንደሌለባቸው እኔ አውቃለሁ አላቸው። ይህንን ብሎ ሊቀ መላእክት ቅዱስ ሩፋኤል ከነርሱ ተሰወረ። እሊህ ንጉሥ ወታደሮችና የሞተው ሰው ወገኖች ግን የተናገራቸው ገና ነው ቅዱስ ሩፋኤል እንደሆነ አላወቁም ነበር። ያን ጊዜ ያ የሞተው ሰው በፈታ የማጸን በሊቀ መላእክት ቅዱስ ሩፋኤል አማላጅነት በእግዚአብሔር ኃይል ከሞት ተነስቶ በእኔ ላይ የሆነውን ሁሉ ነግራቸዋለሁ እነዚህ ወንድሞች ወንድሞች ቴዎድሲዮስና ዲዮናሲዮስም በሚያርፉበት ውስጥ የታላቁ መላክ የቅዱስ ሩፋኤልን ስል ከጭቃ በተሰራ ግንብ ላይ ሳለ ወደ ውስጥም በገባው ጊዜ ያንን ስሉን አይቼ ዘበቱ በእጅ ያስኩት መዶሻ አመትቼ የዚያን ስሉን ክንፍ ፋኩት። ታላቁ መላክ ቅዱስ ሩፋኤልም ስሉ ላይ በቀኝ እጁ በተያዘበት ትር መታኝ። ይኔ ነገርኳችሁን አይታችሁ ትረዱ ዘንድም ወደ ስፍራው ብትሄዱ መልእክቱን ታገኛላችሁ። እኔም በቅዱስ ሩፋኤል አማላጅነት እኖ እግዚአብሔር ከሞት አስነሳኝ። በሊም ቅዱሳን ወንድሞች ቴዎዶስዮስና ዲዮናሲዮስም ላይ ምንም መንክፉ ነገር እንዳታደርጉ አደራ ተጠንቀቁ። የታላቁ ሊቀ መላእክት ቅዱስ ሩፋኤል የቅዱስ ሩፋኤል አምላክ እግዚአብሔር ወዳጆች ናቸው እና ሲል መሰከረ። ከሞት ከተነሳ ከዚህ ሰው አንደበትን በሰሙ ጊዜ በዚያ የነበሩ ህዝብ ሁሉ ተደንቀው እጅግ ደነቀጡ ከንጉሱ ጋር ብሄዱ ከሞት የተነሳ ያሰው እንደተናገረ ሆኖ የታላቁ ሊቀ መላእክት ቅዱስ የቅዱስ ሩፋኤልን ስዕል አገኙት። ንጉሱም የታላቁ ሊቀ መላእክት ቅዱስ ሩፋኤል አምላክ እግዚአብሔርን እያመሰገነ ወደ ቤተ መንግስቱ ተመለሰ። በልቡም በስፍራውም ቤተ ክርስቲያንን ያንን ዘንድ አሰበ። ነገር ግን ንጉሱ ከጥቂት ከወራት በኋላ ታሞ አረፈ። ያን ጊዜም ከሞት ለተነሳውና ከተደረገ እለት ታላቅ ታምር የተነሳ በጹማማኝ ለሆነው ሰው ቅዱስ ሩፋኤል ተገለጸ። ጸሎቱ ከመቤቴ ቅድስት ድንግል ማርያም ተወልዶ ተወዶ ዓለምን ባዳ ነው በአምላኬ በኢየሱስ ክርስቶስ ኃይል እኔ ያደረኩልን ሕይወትንም እንደሰጠው አስተውል። ይህንም ያደረኩልን ስለ እነዚህ ሁለቱ ወዳጆች ቴዎዶስዮስና ዲዮናሲዮስ ብዬ ነው፣ እነርሱ ንጹሐን ናቸውና እንግዲህ በአንተ የተነሳ ስለደረሰባቸው በደልም የከበረች ታላቅ ሹመትን እሰጣቸው ዘንድ ፈቅጃለሁ፣ አለው። በየጊዜውና በየሰዓቱ ምረቱ ምረቱ የበዛ በልዑል እግዚአብሔር ፈቃድ የተከዙትን የሚያረጋጋ ያዘኑትን ደስ የሚያሰኝ የፈታ የማዘን ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ዛሬም ዘወትርም ከኒካ ዘተኛ ልጁ እስከነ ቤተሰቦቼ እንዲሁም ከጸሎታቸው አስና ትርስን ካሉ ከህዝበ ክርስቲያን ከሁላችን ጋር ይሁን ለዘላለሙ አሜን። ተአምር ጸሎቱና በረከቱ ከኒካ ዘተኛ ልጁ እስከነ ቤተሰቦቼ እንዲሁም ከህዝበ ክርስቲያን ከሁላችን ጋር ይሁን። ታላቁን ክብር ታላቁ ክብር ሊቀ መላክ ቅዱስ ሩፋኤል ያደረገው ታምሪ ነው። በአንዲት ሀገር በምግባሩ ሀብራን የመሰለ ቆስጠንጢኖስ የተባለ አንድ ሰው ነበር። የልጁ እናት ሚስቱ ቀድሞ ሞታለችና ብቻውን ያሳደገው አንድ ልጅ ብቻ ነበረው። የዚህ ልጅ አባት ይህ ሰው ሁል ጊዜ ሊቀ መላእክት ቅዱስ ሩፋኤልን ባለ እያከበረ ወደ እግዚአብሔር ቀና ለሊት ይጸልይ ነበር። በአንዲት ዕለትም ሊቀ መላእክት ቅዱስ ሩፋኤል በይዋው ለሚመስለው ለዚያ ብላቴና በድንገት ተገለጸለት። ህፃኑም አንተ ማነ ብሎ ጠየቀው። ቅዱስ ሩፋኤል አንተ ህፃን አይዞ፣ አትፍራ፣ እኔ በእግዚአብሔር ፊት የሚቆም ቅዱስ ሩፋኤል ነኝ። ወደ አባትህ ተልኬ መጥቻለሁ። ይቺ ቤት የቅዱስ ሶፊያ ና የቅዱሳት ተከታዮቿ ማደሪያ ትሁን ብሏል ብለ ለአባት ንገረው የአባትን መልስ እስክትነግረኝ ድረስ እዚህ ይጠብቃለሁ አለው። ህፃኑም ሄደ፣ ታላቁ ሊቀመላ ቅዱስ ሩፋኤል እንደ አገኘው ና ነገረውንም ሁሉ ለአባቱ ነገረው። አባቱን በሰማ ጊዜ በታላቁ ሊቀመላ ቅዱስ ሩፋኤል ፍቅር ልቡ እንደ ሳት ተቃጠለ። ልጄ መልሽ ልጄን መልሽ አልከውም መልሱን ይዞ ልጄ ወደ መልአኩ ካልተመለሰ ተመለሰ የተገለጸለት ታላቅ መልአክ ቅዱስ ሩፋኤል ወደ ሌላ ቦታ ሄደ፣ ሀገሪቱንም አይተዋትም መልአክ የተናገረውን አይለውጥምና ሲል አሰበ። ልጁም ወደ ውጭ ወጥቶ ተገልጾ ወደ ላከው ገና ናው ሊቀ መልአክ ቅዱስ ሩፋኤል ዘንድ እንዳይሄድ እንዳሰበው መልአኩ አገሩን እንዳይተዋት ሲል ልጁን ከቤቱ ከቤቱ ምሰሶ ጋር በገመድ አሰረ። መልአኩም ከስፍራው አልተለየም። በህይወቱ ስለ መልአኩ ቅዱስ ሩፋኤል ፍቅር ብሎ የተጨነቀ የዚያን ሰው አገር የዚያን ሰው ሀገር አልተዋትም። ነገር ግን ክቡር ሊቀ መልአክ ቅዱስ ሩፋኤል ሌሊት በራይ በታላቅ ግርማ ተገልጾ ይህ ስራ ተገቢ ነውን? ስለምንስ መልስን እንዳይነግረኝ ልጅህን አሰርከው? አለው። ያ ሰውም አንተ የከበርክ መልአክ ሆይ፣ ከዚህ በፊት እኔ ገጽህን አይቼ ስለማላውቅ አይ ዘንድ አገሬንም ትተህ እንዳትሄድ ስለ አንተ ፍቅር ብዬ ነው ይህን ሁሉ ያደረግኩት ሲል መለሰለት። ሊቀ መልአክ ቅዱስ ሩፋኤልም ያን ሰው በልብ ያሰብከውን ከመፈጸም አስቀድሞ ልብ ልብና ህሊናን በሚመረምር በፈጣሪ በእግዚአብሔር ኃይል ረዳ ረዳ አለው። ስለዚህም ታገስኩ። ነገር ግን ይህ ትንሽ ትንሽ ልጅ መልእክት ሲነግር በጽሙና በፈጸም ነበር። እንግዲህ ወዲህ ስህተትን ስህተትን ይቅር ይል ዘንድ ከገንዘብ ለተቸገሩ ሸማግሌዎችና እናት አባት ለሌላቸውም እየሰጠ ወደ እግዚአብሔርም ለምን። እኔም የፈጸምከውን በደል ይቅር ይል ዘንድ ወደ እግዚአብሔር

ይህም ሰው ከእንቅልፉ በነቃ ጊዜም እጅግ ደንግጦ አዘነ፣ በልቡም ተከዘ። ሊቀ መላእክት ቅዱስ ሩፋኤል እንደተገለጸለት ለታወቀ፣ ፈጥኖም ልጁን ፈታው፣ ተጸጽቶም ገንዘቡን ለዶችና ለተቸገሩ መጸወተ። ይህ ሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ልጁ እስከ እነ ቤተሰቦቼ፣ እንዲሁም ከእህት ከወንድሞቼ፣ ከእናት ከአባቶች፣ ከሕዝበ ክርስቲያን፣ ከሁላችን ከአገልጋዮቹ ጋር ይሁን ለዘላለሙ። አሚን አሚን አሚን። እኔ

የቅዱስ ሩፋኤል በረከት ይደርብን። ሰላም ያሳድረን አምላክ፣ ሰላም ይውለን።